በቃ በምንም አይነት ጉዳይ እኔ አንቺ ማናገር ማየትም አልፈልግም። ሲቀጥል ደግሞ አንተን ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸውን እዚች ጋር ከፈረንጁም ጋር ከዛም በፊት ቀን የተገናኘንባትን ጊዜያት

ማየትም ማወቅም አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ። ስሚ ቆይ ቆይ አንዴ፣ ቢያንስ ቆይ አንዴ። ሁሌ ማለት እኔ እንዳንቺ አንዳንቺ ኃይለኛ በሆነ መልስ በኩል በኩል በመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ? ቢያንስ ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው። አሁን እንደዚህ እየተናገርሽ ነው፣ ብልሃት ነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ። በጣም እየጮሽ ነው ያለሽው። ሰላም ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ተመልሼ እመጣለሁ። ያው ትላንትና የተፈጠረው ነገር አይታችኋል። እና ትንሽ ያለ መግባባት ተፈጥሮ ነበረ። ሁላችንም ላይ ትንሽ ደብሮኛል ማለት ያው አንዳንዴ ያላሰብነው ነገር ሲፈጠር የሆነ ባሰብነው ልክ ሳይሆን ባላሰብነው ልክ ነው ነገሮች የሄዱትና ትንሽ ያልታሰቡ ነገሮች ያልታሰበ ነገር ደግሞ ከመፈጠሩም በላይ ግራ የሚያጋባና የሚያስደነግጥ ነገር ያላሰብኩት ነገር ነው የተፈጠረውና ትንሽ ደብሮኛል። ከዛ ባለፈ ደግሞ እንዴት ነው ይሄን ነገር ይፈጥራል ብለን አላሰብንም አንደኛ እኛ አንዳንድ ሰዎች በእርግጥ ተረድታችኋል የሆነ ቪዲዮ ነው አይታችሁት እያየው የነበረ ኮመንት እና የሆነ ያል ፐርሰንት ለመርዳት ሞክራችኋል አንዳንድ ሰው ደግሞ እኛ ላይ አቤል ላይ ብሩክ ላይ እና የዛን ሰዓት የነበር ነው ሰው ነው እየፈረዳችሁ የነበሩት እና ነገሮችን ለማስረዳት ለእናንተ ነው ዛሬ የመጣሁት እና ምንድን ነበረ መጀመሪያ ያሰብኩት እኔ ያው ይህን ነገር ሀሳብ ያመጡት እነሱ ናቸው ከዛ ባለፈ ደግሞ ሀሳባቸውን ተስማማውኝ ይሄ ሀሳብ ደግሞ ምንድነው አብርሃም እኛ በእርግጥ እናውቀዋለን ምን አይነት ሰው እንደሆነ ያው ሚዲያ ላይ የወጣ ነገር ነው እናንተ ደግሞ የምታዩት ሚዲያ ላይ ያለውን ነገር ነው የምታውቁት ስለዚህ የሆነ ደሩታ መልስ ይሆናል ብለን ያሰብነውን ነገር ከዛ ባለፈ ደግሞ ጓደኞቹም ይህን ሀሳብ ሲያነሱልኝ እንቢ የምልበት ምንም ምክንያት የለም ብዬ ነው ያሰብኩት አንደኛ ምንም ከሌላችሁ እዚች ጋር የሆነ ነገር የሆነ ነገር ምናምን ነገር ነው በቃ ያሉት እነሱና ይሄን ነገር ለእናንተ ያለለው ኦዲየንስ አብርሃም ምን አይነት ሰው እንደሆነ ለማሳየት ነው እንጂ ምንም እዛ ችግር ያሰብነው ነገር አልነበረም። ለዛ ነው በእውነት ምንም ያሰብኩት ነገር አይደለም። እኔ መጥፎ ነገር ያሰብኩት ነገር የለም። ለዛ ነው እና ደግሞ ዛሬ አብርሃምንም ሩታንም ይመጣሉ። ከዛ ባለፈ ሁለቱንም ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ ማለት ይቅርታ መጠየቅ አለብኝ ግን ደግሞ እሱ ማይክሮፎን ያለ አስረዳው ነገሮች ሞክሬ ያለው እንደዚህ አልነበረ የሚያሰብኩት ምናምን ነገር ብያለው። እንደገና ደግሞ ከሩታ ጋር መቀጣጠሩንም ሰው ይመጣል እያለኝ ነበር። ግን በቃ እንዴት ነው እኔ ሊሄድ እኔ እንዲሄድለት ብቻ አይነት ሀሳብ ያሰበን መሰለኝ። እንደገና ደግሞ ያው ሻወር ቤት ላይ አቤልም ብሩክም እዩም ስለነበሩ ይሄን ያህል ኮንፈርቱን የሚነሳ ነገር ማለት በቃ ትንሽ ታይም ነው በዛ ሰዓት ላይ አብረን እንቆያለን ብዬ ያሰብኩት ከዛ ባለፈ ያው እነሱ ይወጡና የሚፈጠረው ነገር ያ ያሉ በሚለው ነው እንጂ ሩታም ትመጣለች የሚል ሀሳብ አልነበረኝም። ያው ስም ባይጠቅስልኝም ሰው ይመጣል እያላኝ ነበረ ግን ደግሞ ስም ስላልጠቀሰ ላይ እሷ ትመጣለች ብዬ እሷ እንደምትመጣ ባቅ ደግሞ ቢያንስ የሆነ የምታስበው ነገር አይቼ የምታስበው ነገር ገምቼ ቢሆን ወይ ለመውጣት ወይ እነሱ እንዲወጡ ቅድሜ አድርግ ነበረ። ግን ደግሞ አጋጣሚዎቹ የሆነ ሩታም ወዲያው መምጣቷ እነሱም ሳይወጡ ቢያንስ አራታችን ብንሆን የሆነ አይነት እንትን ስሜት እሷ ላይ አንጸባርቅም ነበርና፣ ከእሷም በላይ ደግሞ አብርሃም በጣም ደብሮታል፣ ግራ ገብቶታል፣ ከዛ ባለፈ አኩርፎኛል ና ይህ መልስ መስጠት እንዳለብኝ አላውቅም። ለእናንተ ለውዴንሶች ደግሞ ያን ነው በቃ ምንም መጥፎ ነገር አስቤ ምናምን ነገር አይደለም እንዳልኳችሁ ነው። የአብርሃምን ሁኔታ እኛ ጓደኞቹ ወይም ደግሞ ቅርብ ላይ ያለውን ሰው እናውቃለን፣ ግን ደግሞ ሚዲያ ላይ መታወቅ አለበት። እንደገና ደግሞ ብዙ ሰው በውስጥ መስመር እንደሚጽፍላቸው በጣም እንደተቸገሩ ነብሩክ ሲነግሩኝ ይህን ሀሳብ በቃ ቀበላለው ብዬ ነው የተቀበልኩትና ዛሬ አብርሃም ይመጣል ይቅርታ ጠይቀዋለው ሩታንም እንደዛው። ብቻ በመጥፎ ነገር የምታስቡ ሰዎች እባካችሁ እኔ ምንም መጥፎ ነገር አስቤ አይደለም። የተረዳችሁኝ ሰዎች ደግሞ በዛው ልክ ስለዚህ ያ ነው በቃ፣ ነገሮች አጋጣሚዎች ተገጣጥመው ምናምን ነገር ነው እንጂ እንዳልኳችሁ ነው። በቃ እኛ በጣም ብዙ ጥያቄ በዝቶብናል። በአብርሃም በኩል ምናምን ነገር አሉኝ እነ እዩ ብሩክ ምናምን ማለት ነው። አብርሃም መጥቷል። ሰላም ነህ? ተረጋግቻለሁ። እሺ፣ ምን አዲስ ነገር አለ? በሰላም ነው የፈለግሽ? ፈልጋለሁ ብለሽ ምን ፈልጋለሁ የመጣሁት አይደል እንጂ እኔ ጋር አዲስ ነገር ልጠይቅኝ አይደለም። እዚህ ምን የምጠራሽ? አጥፍቻለሁ። በጣም ይቅርታ። ይቅርታ ልጠይቅህ ነው የመጣሁት። አብርሽ ማለት በዛ ታይም፣ በጣም ተናደግ ስለነበረ ይቅርታም ልጠይቅህ እንደገና፣ ሁሉም እየተዋከበ ስለነበረ ነው። ይሄ ነገር ይፈጥራል ብዬ አላሰብኩም። ከዛ ባለፈ ደግሞ ሌላ ነገር መጥፎ ነገር ባስብ ወይም ደግሞ የሆነ ሚዲያ ላይ ይለቀቃል ብዬ የማስበው ነገር እንደዚህ አይነት ነገር ቢሆን ኖሮ እነ ብሩክን እነ አቤል ምናምን ባሉበት እንደዚህ አይነት ነገር አላደርግም ነበር። እና በጣም ይቅርታ ለዛ ነው ይቅርታ ልጠይቅህ ነው ዛሬ የጠራውክ። በእርግጥ አስደብሬሃለሁ ጥፋት አጥፍቻለሁ፣ ግን ደግሞ እንደዚህ ነገሮች ይወሳሰባሉ ብዬ አላሰብኩም ነበረ። ይፈልጋሉ ያልሽኝ እንደዚህ ጉዳይ ነው አው እና እንድትረጋጋ፣ ነገር ካረጋችሁ በኋላ ይቅርታ ማለት ምን ትርጉም አለው? ራምን ካበላሻችሁ በኋላ ካረፋችሁ በኋላ አሁን እኔ ይቅርታ ጠየቃችሁ ምንም የሚጠቅመኝ ነገር የለም። አስበንበት እኮ አይደለም ያደረግነው። እና ደግሞ ሁሉንም ሰምታችሁ አይደል? እኛ እናውቅሃለን፣ ግን ደግሞ ስላንተም ቢጨነቅ ሰው ስላለ ያንን ነገር ለማሳየት ነው። አሉ ይሄን ሀሳብ እነሱ ናቸው ያነሱት ከዛ በኋላ በእኛ በኩል በእኛ በኩል ብዙ ጥያቄ እየመጣብን ነው አብርሃም እንዲ አብርሃም ጓደኛ ነካ አይደል እንዲ እንዲ እንዲ ከርሜላ ጋር ምንድነው ያላቸው ምናምን ነገር ብሎ ጥያቄ እየመጣብን ነው አሉኝና ይሄን ሀሳብ ሲያነሱልኝ እምቢ ማለት ለኔም ከበደኝ እሺ አልኩኝ በእርግጥ ፈርቼ ነበር አብርሽ ግን ደግሞ ሩታ ትመጣለች ብዬ አላሰብኩም እና ደግሞ እስቲል አዛ ታይም እንኳን የሆነ የሚመጣ ሰው አለ ነው ያልከኝ የሩታን ስም አልጠራህልኝምና ንገትም እንዲህ ትመጣለች ብዬ አላሰብኩም። በጣም ይቅርታ አለ። እዚህ ብቻ ነው የጠራሽው። አሁን ልብ እንድታነጻው ፈልጋለሁ። ምንም መጥፎ ነገር አስቤ አይደለም ይሄን ነገር ያደረኩት። ይሄን ነገር እኮ ማሰብ የነበረው መጀመሪያ ነው ነገር እሱን እንትን በፊት ማለት ነው። አሁን ለኔ ይሄን ነገር ማውራትሽም ምን ማለትሽ ምን ጥቅም የለው እኮ አብርሽ። ሁሌ በጥንቃቄ ሁሌ ባሰብነው ልክ አይደለም ማን ምን ኖረው። አንዳንዴ ያላሰብነው ነገር ይፈጠራል። አንዳንዴ ስህተት ይፈጠራል አይደል በቃ ልክ ነን ብለን ያሰብነው ነገር ወይም ደግሞ ለሆነ ሰው መልስ መልስ ነው ብለን ያሰብነው ነገር ትክክል ባልሆነ መልኩ ሄደ። ባሰብነው ልክ አልሄደልንም ሁላችንም። እና እኔ ደግሞ እንደዚህ እንዲደብርህም አልፈልግም ማለት መሆን ያለብኝ ሆናለሁ እንጂ እንደዚህ ደብሮክ፣ እንደዚህ ተጨንቀግ፣ እንደዚህ የሚያስጠላ ስሜት እንዲሰማ ካልፈልግም፣ በእኔ ምክንያት፣ በተለይ በእኔ ምክንያት ታውቃለህ። ከዚህ በሁሉም ሰው ምክንያት ነው በቃ አንቺ ብቻ አይደለሽም፣ ቦታ ላይ ነበርሽ ማለት ሁሉም ሰው ነበር። በቃ የተቀየምኩት ሁሉንም ሰው ነው እንጂ ብቻ የተቀየምኩት ነገር የለም። በቃ አሁን ግን ሁሉም ሰው እንዴት ነው አብርሃም ዲን ከአንቺ ጋር ያለውን ነገር በቃ ኦዲየንስ ማወቅ አለበት ምናምን ነገር አሉኝ እና ምን ብዬ ነው እንብስ ምላቸው እነሱ ግራ ገባኝ። ከዛ እሺ ብያቸው ያን አይ እንደዛ አይደለም ግን እንመፈደ ይሄ ነገር ይፈጠራል ብዬሽ አላሰብኩም። በጣም ይቅርታ። ስለዚህ ሁሌ ደግሞ ያ ይቅር ባይልብ ሊኖር ይገባል ብዬ አስባለሁ። በእርግጥ ማታጥቻለሁ፣ ስተሰርቻለሁ፣ ግን ደግሞ ይቅርታ አድርግልኝ። እዛ ላይ ፊትህን ዘብዝበህ በጣም ታስፈራለህ። ጊታን አዛ ታይም ተናደሃል ብዬ ነው ያሰብኩት። ግን አሁን ቢያንስ ይቅርታ አድርግልኝ ከፈለክ የሆነ ነገር ቅጣኝና ቅጣቱን ተቀብዬ ቁጭ ብድግ ከሆነ ቁጭ ብድግ የፈለክውን ነገር ልቀጣልክ። እሺ፣ ቁጭ ብድግ ምናልባት ካነሰብክ አላውቅም፣ ግን የሆነ ነገር በልና እግዚአብሔር፣ እንዴት እንደጨነቀኝ የሆነ ማድረግ ያለብኝ ነገር ከጥፋቴ በላይ ያንተ ማኩረፍ ነው። ያንተ እንትን ማለት ነው ግራ ይገባኝና ይቅርታልኝ። ለዚህ ለዚህ ጥፋትሽ የሆነ ነገር አድርጊ በለኝ። በጣም ኮስተር ብላል። ታውቀዋል። ፊትን ዘብዝበዋል። ጌታን ምንም አድርግልኝ አይደለም እኮ ግን የሆነ ያህል ነገር መለስ ስበርልኝ። ቢያንስ ከዛ እንዳስረዳውኩ ነው። እነሱ ይህን ሀሳብ ሲያመጡልኝ ምንም ለቀብ ለቀብ እምቢ ልላቸው አልቻልኩም። ሁሌ ደግሞ ሰው እንትን አይልም። ቅርታ ልብ ደሞ እንዳለ ካቃለው፣ አብርሽ፣ ስለዚህ ቅርታ አድርግልኝ ቅርታ እና ምንድን ነው ፊትን ዘብዝበ? እንደዚህ ነው ቅርታ የምጠይቀኝ፣ ቅርታ የምትቀበለኝ። የምርክ ነገር ይሁን ነገር በልኝና ከዛ ቅርታሽን ተቀበልኩሽ ይቅርታ፣ ይቅርታሽን ተቀብያለሁ። እንደዚህ ነው ይቅርታ የሚጠየቀው፣ እንደዚህ ነው ይቅርታ የሚቀበለው። እሺ፣ እንዴት ነው ይቅርታ የሚቀበለው? እንደ መጀመሪያው በቃ ትንሽ ወይ ወይ፣ እዚህ ጋር ልጨፍርልክ ወይ የሆነ ነገር ላድርግልኝ። ምንም ነገር አልፈልግም። ዝም ብለህ ነው የሆነ የሆነ የሆነ ማታቀውን ሰው ነው ሰላም እያልክ የምትመስለው የምርትነው እውነት። እሺ፣ ልበሽ ይቅርታ ካደረገልኝ ቢያንስ ትንሽ ፈገግ በልልኝ ያምሻለሁ። የምሬን ነው። እሺ፣ ሳቅልኝ እሺ። ወይ የሆነ ነገር ወይ ላስቀክ ፍቃድ ፍቃደኛ ሆነልኝ። ይሄ እንደዚህ አታውቀሳት ነው። እሺ፣ የኔ የዋህ፣ በጣም አመሰግናለሁ። ጌታን ተሰራ ነበረ ስትመጣ ጨንቆኝ ነበር በጣም ያው እንደዚህ ነው ጌታ ምዘከረ ነው ቢተን ዘብዝበዋል እኮ ሻውንም ነው የምትሄደው አይደለም ቆይ ቆይ እንዴ አንተም ብቻ አይደለም ይቅርታ የምጠይቀው አንተን ይቅርታ ጠየቅኩ በዛ ታይም ደግሞ የከፋው ሰው አለ ያንንም ሰው እኔ ይቅርታ ለመጠየቅ አንተ ይቅርታ ልብ እንዳለ ሆኖ ሳለ እኔም ደግሞ ይቅርታ መጠየቅ ያለብኝ ሰው ስላለ ይቅርታ እጠይቀዋለሁ ቅርታኝ ይመልስልኛል እንዳንተ ብዬ አስባለሁ። በዛ ሰዓት ነገሩ ያልገባው ያልተረዳው ያው ከታ ውጭ ማንም የለም ማለት። ያው እንደማንስማማ አውቃለሁ። ከእሷ ጋር ግን ደግሞ ቢያንስ ያለውን ነገር ለማስረዳት ለሷ እሞክራለሁ። በዛ ሰዓት እሷ ነገሮች ስላልገባት ቢያንስ ለሁለቱ እናስረዳታለን። መጀመሪያ እናንተ አብረን አለመሆናችን ምናምን ነገር ይቅርታ መጠየቅ አለብኝ። ይሄ ይቅርታ ጠይቃታለሁ። ያው ምክንያቱም በዛ ታይም ትንሽ ደቂቃ ነው አይነበረችው ነበርክና ነገሮችን አልተረዳችሁም። ስለዚህ ይቅርታ መጠየቅ ፈልጋለሁ። እሷን ይሄ መጣች ነው ደው ይላታለሁ ነው ለምሳሌ እሺ ብላኝ አለች። እሷ እኮ ይቅርታ ማድረግ ብትፈልግ ምን ያየችውን ቪዲዮ አይታ መረዳት ችላ ነበር እንዴ። እሷ ቪዲዮውን አይታ እንኳን አልተረዳችሁም ደው ይላት ነበር። ምንም ፍቃደኛ አይደለችም። ስለዚህ እሷን መጥራትሽ ምንም ትርጉም የለም። ግን ምናልባት ባንድ ልብ ቢያንስ ለማስረዳት እንሞክር፣ እድላችንን እንሞክር እሺ እንሞክር ካልሽ እኔ ችግር የለብኝም። ግን አሁንም ቢሆን ልቧን እንትን ብለው ምንም የተፈጠረውን ነገር ማስረዳት ነው ሞከረው። እንጣምኛል ብቻ ተስፋ መቁረጥ አያስፈልግም። ይቅርታ ካደረገችልን አደረገችልን፣ ሲጀምር ታደርግልናለች ይችላል። ይሄ ማስባለው ያለውን ነገር ካስረዳናት፣ እንዲህ እንዲህ ነበር፣ እንዲህ እንዲህ ነበር፣ ይሄ ነገር ከዚህ እንደዚህ የተደረገው ደግሞ በቃ ይሄን ይሄን በማሰብ ነው ብለን ካስረዳናት ነገሮች ይከብዳታል ብዬ አላስብም። የማትቀበልበትም አጋጣሚ ይኖራል ብዬ አላስብም። ሁለታችንም ካስረዳናት ማለት ነው። አላስፈላጊ ይሄ ደግሞ ካልሆነ ሌላ መፍትሄ የምንፈልግበትን አጋጣሚ አይሻልም? ችግር የለብኝም፣ መታለች እሷም ፈጣሪ መስገኛና እግዚአብሔር ይመስገን። ትላንትና ወይ ተፈጠረው ነገር ላስረዳሽ ነው ወይ ጠራሁሽ። ትንሽ ተናድርሻል። ሰላም ነው። ስረጅም ሲጀመር ይኸውልሽ ዛሬ ላገኝሽ የመጣሁት ከዚህ በኋላ ደጋሚ ስልክ ላይ እንዳትደውል ልነግርሽ ነው። እሺ፣ ሲቀጥል ደግሞ አንቺ የፈለግሽ ነው የልብሽን አድርገሽ ዛሬ ላስረዳሽ ነው። ምንም ምንም ብትይኝ፣ እኔ ቆይ አልሰማሽ አልችልም የልቤ ምንም አላደረኩም። ትናንትና የተፈጠረውን ነገር ላስረዳሽ ነው ማለት ይኸውልሽ፣ ሁለታችሁንም ነው ዛሬ ይቅርታ ጠይቄ የመጣው ትገባሽ። እሱንም ያለውን ነገር ከዚህ በፊት ያስረዳችኋለሁ። ምን ሀሳብ በምን አይነት ሀሳብ እዚያ እንደተገኘሁ እዚያ ሩም ውስጥ በምን አይነት ሀሳብ እንደተገኘሁ ብቻዬን አለመሆኔንም አውቀሻል አይደል ሩታ? ስለዚህ ቢያንስ ከእኔ ስትሰሚ ከዛሬ በኋላ እንዳትደው ይልኝ ስምተሽኛል አይደለ? እንዳትደው ይልኝ በስህተትም ቢሆን በቃ በምንም አይነት ጉዳይ እኔ አንቺ ማናገር ማየትም አልፈልግም። ሲቀጥል ደግሞ አንተን ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸውን እዚች ጋር ከፈረንጁም ጋር ከዛም በፊት ቀን የተገናኘንባትን ጊዜያት።

አብረን የመጣ ነው አላልኩኝ። ማረሩ ታታዬ በመጀመሪያ በደንብ ቪዲዮ ነው እንኳን በደንብ አድርገሽ እኔ ፈጣሪ እኔ ተገናኘህ አረ መጣ ማለት በቃ ምንም የሚፈጥረው ነገር የለም። ከዚህ በኋላ አንቺም አንተም እንዳትደውሉልኝ በቃ እንዳታገኙኝ። ሲጀመር እኔ ሰላም አግኝቼ በምኖር ሰዓት እኔ ሁሉም ነው መሰለ የሚናደደው የኔን ሰላም ማግኘት አላቅም። ሁሉም እየደወለ ወይም ደሞ እየመጣ ህይወቴ ውስጥ ዘው ብሎ እየገባ እንደፈለገ ሁሉም እንደፈለገ መጥቶ እንዲጨፍርበት ህይወት ላይ የፈቀድከው እኮ አንተ ነህ አይደለ? ቆይ አንዴ እኔ እኔ እኛ አይደል ሩታ። ሲቀጥል ደግሞ ከዛሬ ጀምሮ በ በስህተት ዳግመኛ እንዳትደውልኝ። በቃ አንቺ እኔ ማየት አልፈልግም። አንቺ ምንም አያደርግልኝም ነው እያልኩ ያለው። ቀጠርሽ ነበር በቃ የተፈጠረው አጋጣሚ ነው። ሁሉም ነገሮች ሩታ ብቻችን ነው። ሆን ብዬ ነው ሩም ውስጥ እንድትቀመጥ ያደረግኩት። ከአንቺ ጋር እንድጣላ ብዬ ነው እኔ ሆን ብዬ ለምን አደርጋለሁ? ቆይ እንድትከራከሩ አይደለም። ቆይ እኔ እኔ እኔ እሱን የጠራሁት እኔ እሱን ላናገረው ነው። ሁለታችሁ በእኔ ፊት እንድትከራከሩ ምናምን አይደለም። ቆይ አንዴ፣ ውስጣችሁ ላይ መናገር የምትፈልጉት ነገርም ካለ እዛው ጨርሳችሁ ብቻችሁን መነጋገር ትችላላችሁ። ግን ደግሞ እኔ ላናገርሻ አንዴ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 እሺ ሩታ፣ አሁን ስለ ሌላ ነገር ከምናወራ ስለኔና አንቺ እናውራ። እኔ ስለተፈጠረው ነገር ነው ላይ ተረዳሽ። በቃ ምንም ልታስረዳኝ አልፈልግም። ገባ አይደለ ምንም ልታስረዳኝ አልፈልግም። ሲጀመር አንተ ህይወቴ ላይ ምንም አይነት ገደብ የለህም። ማንም እንደፈለገ በቃ ሲገባ ሲወጣ እንደፈለገ ሲሆን ከአንተ ጋር ኖርማል ነው። ቆይ ተረጋግኝ። ቆይ አንዴ፣ ሁሌ ሁሌ ሁሌ እንደዚህ ንዴት፣ አንዴ አንዴ አንዴ ቢያንስ አድሯል ነገሩ። ተረጋግተሽ ቢያንስ ሞክሪ። አሁንም ቢሆን ነገሩ እንዲስተካከል ነው እየነገርኩሽ ያለው መልስ የምር በጣም ነው። እኔ ለመረጋጋት ሞክር፣ እሺ ለመረጋጋት ሞክር። ስለሚደብረኝ እኮ ነው። በቃ ችግር የለውም። የምር በጣም ይደብረኛል። እንደዚህ አይነት ሰው አይመቸኝም። ከለማ ለማስረዳት እንደማትናገሩኝ አድርጉኝ። ሆን ብላችሁ ሆን ሆን ብለህ ማታረገው ተብሎ ሲጀመር እስካሁን ደስ እፈልገህ ሆን ብለህ ነው አይደል እያደረግህ ያለኸው። ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደ ፊትም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል። በስህተት ዳግመኛ እንዳት ስሚን ቆይ ቆይ አንዴ ቢያንስ ቆይ አንዴ ሁሌ ማለት እኔ እንዳንቺ አንዳንቺ ኃይለኛ በሆነ መልስ በኩል በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ ቢያንስ ተረጋጊ አሁን እንደዚህ እንኳን እየተናገርሽ ነው አሁን እንደዚህ እየተናገርሽ ነው ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ በጣም እየጮሽ ነው ያለሽው ምናምን አሁን እዚህ ጋ ይቅርታ ልጠይቅሽ ነው የመጣሁት እያልኩሽ ነው በቃ የተፈጠረውን ነገር ላስረዳሽ ነው እየሞከርኩ እኮ ያለሁት ወይስ ያ ነገር ያናደደሽ ነገር አለ ለምንድን ነው እንደዚህ የምትሆነው ማለት ሰው እሺ ቢያንስ ስነ ስርዓት ባለው መልኩ ምን ወይ ቅርታ መሸፈን ምናምን የምር አንዳንዴ ቆም ብለሽ ለማሰብ ሞክሪ ምንድን ነው ምንድነው እየሆንኩኝ ያለሁት ምን አይነት ስራ ነው እየሰራ ያለሁት ምንድነው ሰው ህይወት ውስጥ እያደረኩኝ ያለሁት ይሄ ነገር ተገቢ ነው ወይ ስነ ስርዓት ነው ወይ ማለት ልመጂ እራስሽን ጠይቂ ከዛ በኋላ ሰው በሚያሳይሽ ነገር ሰው ተናዶ ሲናገርሽ እኔ ብቻ አይደለም ተናድ እኔ እኮ የነገሩ ባለቤት ነኝ ተናድጄ ብናገርሽ ሊገርምሽ አይገባም ሌላ ሰው አልፎ እየተናገረሽ አንቺ ኖርማል ነው አንቺ ኢዝ ቀላል ነው። በጣም እንዲ በጣም እኮ ከስነ ስርዓት ያፈነገጠ ነገር እኮ ነው። ገብቶሻል? እሺ፣ አሁን እዚህ ጋር ቆሞ ያዳመጠሽ ሁሉ አንቺ የተናገርሽው ሁሉ ልክ ነው ማለት አይደለም። ስለኔ በዚህ ልክ ልታወሪያት፣ እሺ? አንዴ አንዴ ቢያንስ አዳምጪኝ፣ እሺ? አሁን ምንም ነገር አስቤ አይደለም ነው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 ሩተ ላይ ቅርታ፣ እኮ እኔ ደወለችልሽ ይሻላል እንዴ? ለምንድን ነው የጠራሻት? እኮ ነው እንጂ አብራሀም ለምን ጠራሻት? ጠራሻት ብዬሽ አላሰብኩም። ወይኔ ጉዴ! እኔ ስለነበረ እኔ በውስጥ እያወራኋት እየመለሰችልኝ አይደለም። እንዴ ያለ ፍላጎቷ ተጠርተሽ ለራስ ሽነሽ እኔን እንት አብርሽ፣ ካንተ በላይ እኮ እኔንም እየተናገረች ነው። እኔ በቦታው ምንም ማቆ ታሪክ አልነበረም አይደለ? ያንን ነገር ደግሞ ሁላችንም እናውቃለን፣ እሷም ታውቃለች ጠንቅቃ። ያ ሁሉ ሰው ሲገባ ከሩም ሽንት ቤት እንኳን ሲወጡ እነዚያ ሰዎች በሙሉ እኔንም ነው ጭምር ነው አይደለ? ያስደነግጡኝ። ምንም ማቆ ታሪክ የለም። ይህን እንኳን እየነገርኳት መረዳት አትሞክርም። ከዚህ በኋላ ችግር የለውም። አሁን አልጠራትም። ከዚህ ችግር የለውም። እኔ ለአንድና ለመጨረሻ ብቻዋን አግኝቻት እኔ አወራታለሁኝ። አልቀበልም ካለች ችግር የለብኝም። በቃ እመለሳለሁኝ። አይ እኔም ከዚህ በኋላ በእናንተ መሀል አልገባም እኮ በቃ ችግር የለውም። አንቺ ግን እሷን ጠርተሽ አታውሪያት። በቃ እኔንም ከሷ ጋር ለማገናኘት እንዳትሞክሪ ሞክሪ። በቃ ችግር የለውም። ላይፍሽን ኖርማል ነው። ለአንድና ለመጨረሻ ጊዜ እኔ አወራታለሁኝ፣ ብቻዋን ቀጥሬ ማለት ነው። መቀበል ከቻለች ትቀበላለች፣ ካልቻለች ደግሞ የሚሆነው ይሆናል። አይ ቪዲዮን ስላየችው ነው ያዩ ነው የሆነ ነገር ትረዳለች ብዬ ያሰብኩ ማለት ነው። ቪዲዮን ስላዩኝ ነው አይደል፣ ዛሬ ይቅርታ ስጠይቅኝ እሺ ብዬ ይቅርታሽ ነው የተቀበልኩት። ትላንትና በዛ ስሜት ምንም ነገር ልቀበል እንዳልቻልኩ ታውቂያለሽ። ስለዚህ ቪዲዮን ሳያው ግን የአንዳንድ ነገሮች ስለገባኝ ነው በቃ የተረዳሁሽ እና ይቅርታሽ ነው የተቀበልኩት ማለት ነው። እሱም አንቺ ስለሆንሽ ነው፣ ሀሳቡ የአንቺ እንዳልሆነ ስለገባኝ ነው። እንደወንዶቹ ቢሆን ግን ማናቸውንም አልሰማቸውም ነበር።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 ከዚህ በኋላ ያለው ማለት ነው። እኔም የራሴ ኑሮ ኖራ አለው። እኔም በዚህ ልክ መገፋት፣ በዚህ ልክ እንደዚህ እሷ ስትናገረኝ ዝም እምለው አብርሽ በአንተ በኩል ስለማውቃት ነው እንጂ የሆነ መጥፎ ቃላቶች መወርወር ሰውን ከማስገመት ሰውን የሆነ መጥፎ ነገር ከማስባል ውጪ ምንም ኳሊቲ የሚጨምር ነገር ስለሌለ ነው ዝም እምላት። ስለዚህ ችግር የለውም ይቅርታ ግን አንተ እንዴት ነው በቃ አንተ፣ ይቅርታ እንዳደረክልኝ ይሁን። በትናንትናው ነገር ቢያንስ የተፈጠረው ነገር ተረድታ ይቅርታ ታደርግልኛለች ብዬ ነው ያሰብኩት እንጂ እንደዛ አይነት ነገር ይፈጥራል ብዬ አላሰብኩም። በጣም ይቅርታ